ሰላሞ ወዳጆች እንዴት አላችሁ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እንኳን አደረሳችሁ ለትንሳኤ በዓል ዋዜማ። እንዴት ናችሁ? በያላችሁበት በዓልን በዓል እያስመሰላችሁ ነው ወይ? እኛ ጋር በተቻለ መጠን እንግዲህ ዳቦን ዶሮን ለመስራት ምንድን ነው ተፍ ተፍ እያለን ነው። አሁን እንግዲህ በጣም አነስ ያለ አምባሻ ሰራለሁ፣ ምክንያቱም ለበዓል ጊዜ ብዙ አይብላም ዳቦና ለዛ፣ እንደዚሁ ለጸድቅ ያክል አንባሻ ሰራለሁና እሱን እንዴት ነው ማዘጋጀው የሚለው ነገር አብረና ያለን የግብዓት ልክ እዚህ ጋር አዘጋጅቻለሁ። እንግዲህ አምባሻችን ለመስራት ማለት ነው ዱቄት አለን፣ ስኳር፣ ወተት እዚህ ጋር ልክተን እንጨምራለን። ጨው እዚህ ጋር አዘጋጅቻለሁ፣ የገበታ ቂቤ፣ ደረቅ ርሾ፣ እንቁላልና ይሄ ነጭ አስሙድ ነው። በነጭ አስሙድ ፋንታ እናንተ ጥቁር አስሙድ መጠቀም ትችላላችሁ። እንዲሁም ሌላ ይህን ስላል ፍሬ ምናምን፣ ሌላ የተለያየ አይነት ቃና መጨመር ትችላላችሁ። የተለመደው እኛ ሀገር ነጭ አስሙድ ወይም ደግሞ ድንብላል ወይ ጥቁር አስሙድ ነው እና መርጣችሁ እንግዲህ ጨምሩ ብያለሁ። ስለዚህ ስለዚህ ትራይን ሲጀምር ዱቄታችንን እንለካለን። ትንሽዬ ለጸድቅ ያክል ብቻ የሚቆረስ ነው የምፈልገው፣ ምክንያቱም ያው ለበዓል፣ ታውቃላችሁ ዳቦ ብዙ አይበላም፣ ለወጉ ለስርዓቱ ነው እንጂ የሚሰራ። እስፔሻሊ በውጭ አለ የምኖር ሰዎች እንግዲህ የጎረቤት ምንጣ ይጋበዝ ነው የሚባል ነገር የለም። ኢትዮጵያ እንኳን ምንም ችግር የለውም። ለዛ አነሳር አይኑ የበዛል። ግን ሁለቱ ደግሞ በጣም አነሰ። ከዛ በኋላ ምን አደርጋለሁ? ስጋ ለክቼ እሩብ ጉዳይ ለአንድ ጨምራለሁ። ወተት ሶስት አራተኛ ካፕ ማለት ነው። ከዛ አሹ ወይም ዝግ አደርጋለሁ። ሲቀጥል ጥቂት ስኳር እናደርጋለን፣ አክቲቭ እንዲያደርገልን እሽራችንን ያው የምንፈልገውን ያክል እናደርጋለን። እኔ ለምሳሌ አንድ ማንኪያ እንደዚህ እጨምራለሁ። እንቁላላችን እዚህ ጋር እየሰበር እናያለን። ልክ ነው ያለው። አዎ ቆንጆ ነው። አማንኛው ልኩን አስቀምጥላችኋለሁ። እንደዚህ እንጨምራለን። አሁን ከቅቤ ሌላ ምንም የቀረን ግብአት የለም። ሁሉንም አንድ ላይ ከዛ እንደዚህ በደንብ ሽቦ ላይ ሲጠቀልለው እዚህ ጋር ቅቤ ያለኝ መቶ ግራም የሚያክል ቅቤ እንደዚህ ጨምራለሁ። ቅቤው ሩም ቴምፕሬቸር መሆን መቻል አለበት። የቀለጠ ቅቤ መሆን የለበትም። በጣም ደግሞ የቀዘቀዘ እናም ለመታሸት የሚያስቸገር ቅቤ መሆን መቻል የለበትም። ከዛ በእንደዚህ አይነት ሁኔታ እንደገና ሽቦ ላይ ሲጠመጥመው እናበቃለን። በደንብ ታሽቷል፣ ይታያችኋል። ትንሽ ዜይ ታደርጋለሁ ውጪ ላይ በደንብ እንደዚህ ትክክል እናደርገው እና ሁል ቀን እንደምናደርገው የዳቦ ሊጥ አቦካክ ሂደት እዛ ትንሽ እንዳይደርቅብን ከላይ ዘይት እናደርግበታለን። እንደዚህ እዛ ሽፍን እናደርገዋለን ላስቲክ ሲሸፍነን በፎጣ ሞቅ ያለ ቦታ እናስቀምጠዋለን። ለምሳሌ ኦቨናችን ውስጥ ሊሆን ይችላል፣ ብናስቀምጠው በቶሎ ኮፍ ይልልናል። በዚህ መልኩ የአንባሻችን ሊጥ ኮፍ ብሏል፣ ታያችኋል። ስለዚህ እኔ ማደርጋለሁ መሰላችሁ እዚህ ጋር ቅድም ያልኳችሁን ነጭ አዝሙድ እንደዚህ እሽት እሽት እያደረኩኝ ጨምረዋለሁ። አንዳንድ ጊዜ ትሉኛላችሁ፣ መጀመሪያ ለምን አብረሽ አታወቂውም ምናምን ትሉኛላችሁ። ጥቁር አዝሙድም ነጭ አዝሙድም ስትጨምር ግን እንደዚህ መጨረሻ ላይ የሚጨምረው እኔ እስከማውቀው ድረስ ማለት ነው። ይርሳል ጥቁር አዝሙድም እና ሲልስ ደግሞ እንደዚህ ቀጭ ነገር ማለቱን ያቆማል። እሳት ውስጥ ሊገባ ሲሉ መግባት ያለበት ይባላል። እኔ ሲቦካሊት ሲጨምር ማቀት የትኛው መሰላችሁ፣ አብሽ ሲሆን የተፈጨ ድም ብላል። ሲሆን ነጭ አዝሙድ የተፈጨ ከሆነ የዳቦ ቅመም የሚባል አለ የሚዘጋጅ ማለት ነው። እንደሱ የተፈጨ ከሆነ እሱን ችግር የለውም ስናወካ ከዱቄቷችን ከደባልቀን እንጨምረዋለን። ከዛ ባለፈ ግን እንደዚህ ነጭ አዝሙድ፣ ጥቁር አዝሙድ ያልተፈጨ ከላይ ነው የምንሰንሰው። ከዛ ሊጡን በደንብ ከለዋወስኩ በኋላ እዚህ ጋ ዘይት አርጋለሁ የምነጋግረው ትሪ ላይ አንባሻችንን እንጠፈጥፋለን። እንደዚህ ክብብ ብናርጋትና ሚጢጢዋን አንባሻችንን እንሸልማታለን። ይበቃታል። ከዛ ዘይት እናደርጋለን። እንደዚህ ቦል ላይ ከዛ ቢላችን እያስነካን በዚህኛው በቀጭኑ በኩል ሳይሆን በዚህ በፊት ለፊቱ በኩል በወፍራሙ በኩል ማለት ነው። እንሸልመዋለን እንዳይደፈንብን በደንብ አድርገን መሸል ለመሻል አለብን። ዛሬ እኔ በሰያፍ ነው እየሸለምኩ ያለሁት ለየት ለማድረግ። አብረን ነው ምናውም እንዳይመስል እዚህ ጋር ጎርጎድ እናደርገዋለን፣ እንዳይለፋብና አየር እንዳይወስድ ማለት ነው። አሁን ትንሽ እስከሚነፋ ድረስ እንጠብቀዋለን። አንድ አስር ደቂቃ የሚያክል አስር ደቂቃ ጠብቀ ነው ትንሽ እንደዚህ አረፍ ካለ በኋላ ሊጡ አሁን እናመስለዋለን። ከዛ በ180 ዲግሪ ሴልሸስ የለኮስኩት ኦቨን አለ እሱ ውስጥ ወስጄ አምባሻዬን ከትና አበስላለሁ። አሁን ዳቦ በስሏል። እንዴት እንደበሰለ ያሳያችሁ እንደዚህ አይነት መልኩ ነው የበሰለው። ይህንን አብርደን ነገ ለጸዲቅ እንቆርሳለን ቡናችን ላይ ማለት ነው። በጣም በቆንጆ ሁኔታ ጎልደን መስሎን የበሰለው። ውስጡን ደግሞ እንግዲህ ነገ ስንቆርሶ አሳያችኋለሁ። በዚህ መልኩ ዳቦ እንጋግሬ ጨርሻለሁ። ያው እንደነገርኳችሁ ነገ ነው ለበዓሉ ቀን ቡና ላይ የምንቆርሰው ጠዋት ማለት ነው። የዛን ጊዜ ስንቆርሰው ቃል እገባለሁ ቀን ጨም አድርጌ ቪዲዮ ለማስገባት ማለት ነው። ዳቧችንም ይኸውላችሁ የጋገርነው አንባሻችን በእንደዚህ አይነት መልኩ ያችኋል። ውስጡ እንደዚህ ፍፍትን ያለው በኔ በኩል ግን ከወዲሁ መልካም በዓል ይሁንላችሁ እላለሁ። ሁላችሁም በያላችሁበት መልካም ዓመት በዓል እንድታሳልፉ እመኝላችኋለሁ። በሰላም በጤና ደግሞ ለሚቀጥለው ዓመት ለትንሳኤ ዋዜማ ያብቃን። በያለንበት እግዚአብሔር አምላክ ሰላም ያርገን፣ ሀገራችንን ሰላም ያርገልን። በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ድረስ ሰላሙ